ጌታሰረ እንዲሁም ፍጼ ሳይደማ ፍፄ ደምቷል ብለ ታምሌል። ያደረግከው ሱራፌል ጋዜጠኛው የአዲስ አበባ ሀያ ሁለት ሰፈር ነው የሚኖረው። ከዚህ በፊት ከእመቤት ጋር እንግዲህ እመቤት ነባ የሚባል ፍቅረኛ ነበራት፣ ያገናኘው እሱ ነበር። በጣም ጋዜጠኛ ነው ሱራፌል እንግዲህ እንደምታቁት ታቁታላችሁ ብዬ ተስፋ አርጋለሁ። ለእኔ ደግሞ በጣም ባለውለታዬ፣ ፍቅርን ያስተማረኝ ወንድሜ ነው የምታቁት ታቃለ ላችሁ ዛሬ ላይ ግን በብሩክ አለማየሁ ወንድሜ ላይ ጋዜጠኝነት የሰራው ነገር በጣም አልተመቸኝም። ቢያንስ እንኳን ባታሟራበት በጣም መልካም ነው ብዬ አስባለሁ። የኔ ውድ ቤተሰቦች እንዴት ናችሁ? ምሽታችሁ እንዴት ነው? እኔ ጋ ሁሉ ሰላም ነው። ዛሬ እንግዲህ ለሱራፌል ለሱራፌል ዩቲዩበር የሚባል አለ፣ ታውቁታላችሁ። ፈትፋሽ ነው ዩቱብ ቻናል፣ እንዲሁም ጋዜጠኛ ነው። በትርፍ ጊዜው ብዙ ነገሮችን ይሰራል። ነገር ግን ዛሬ ላጥበው ፈልግ ያለሁ ባለ ሁለታይ ነው። በጣም ማከብረው ጓደኛዬ ነው። እንግዲህ እንደምታውቁት አንዳንዶቻችሁ ልታውቁት ትችላላችሁ። ከሱ ጋር ብዙ ነገር አሳልፈናል። አሁን ላይ ግን ያው እሱም በራሱ መንገድ እኔም በራሴ መንገድ ነው ያለ ነው። ነገር ግን ዛሬ ወንድሜ ስለመጣ አንዳንድ ነገር ልለው ፈልጋለሁ። ምክንያቱም ነገራቶቹ ያልተረጋገጡ ወሬዎች ላይ እንደዚህ እርግጠኛ ሆነ፣ ብሩክ እኮ እንደዚህ ያሳስርሃል ምናምን ልትል አትችልም። ምን እንደተሰራ ምን እንደፈጠረ የምታውቀው ነገር የለም። ሲቀጥል ሃይሚ ገና ለገና ይታሰራል፣ እንደዚህ እንደዚህ ካደረገ ይታሰራል። በታሰረ ሰዓት እኔ ከእሱ ጋር በጠፋው ጥፋት መጠየቅ አልችልም። ከዚህ በኋላ ስለ ብሩኬ ደክሞኛል ማሰብ አቁም ያለው ስትል እውነት መስሎ ከሆነ ተሳስተሃል። ምክንያቱም ለጊዜው እንደዛ ትበል እንጂ ብሩክ አለማየሁ ላይ ምንም ነገር ቢፈጠር ሀይሚ ወደኋላ እንደማትል እኛ ሁላችንም እናውቃለን። ነገር ግን ሱራፌል ዩቲዩበሩ ወይም ደግሞ ጋዜጠኛው ከዚህ በፊት ከመቤት ጋር ነበር የሚሰራው። እንግዲህ ከመቤት ጋር ብዙ ነገር ተጉዘዋል። ከመቤት ጎን ሆኖ ከጎኗ ሆኖ ያው እንደ ወንድም ብዙ ነገር ዋናግዟት። ያው እመቤትም ለብዙ ነገር አሁን ተቀይራለች። እመቤት ጎጃሜዋ የምታውቋት ማለት ነው ሶ እዛ ላይ ነው የማቀው። በጣም ትሁት ልጅ ነው። በጣም ሰዎችን ያበረታታል። እኔ በሰዓቱ ለቻናሌ ብዙ መስዋዕትነት ከፍሎልኛል። ዛሬ ግን ወንድሜ ላይ እንደዚህ አይነት መልእክት ታሰረ፣ ብሩክ አንተ ኮ እንደዚህ ያሳስረሃል፣ የምታደርገው ነገር ትክክል አደለህም፣ ምናምን ብሎ ሀይሚ ባለችው ብቻ ስለተናገረ ትንሽ ስለደበረኝ፣ ሱራፌል የምትባለው ስነ ስርአት ብትይዝ በጣም ጥሩ ነው ብዬ አስባለሁ ያው ብዙ ነገር አብረን ስላሳለፍን ስላሳለፍን ስላችሁ በዩትዩብ ነው ያሳለፍ ነው። ብዙ ነገር ዩትዩብ ላይ ብዙ ነገር አግዞኛል እና ያው ያገዘኝን ሰው ወይም ደግሞ በዛ ሰው ምጠቀም ምሰራው ብቻ የእናንተ የምትሉትን ሰው አስተያየት አይሰጥም ማለት አይደለም ግን አስተያየት አሰጣጣችሁን ስነ ስርዓት ባለው መልክ አሁን እኔ ለብሩክ ሳይታሰር ታስሯል ብላ ባታሟረትበት። ሀይሚኮ ኮ እንደዛ ያለችው ገና ነገሮች እንደዛ ከሆኑ ከባድ ይሆናሉ ነው ያለችው። ሲቀጥል ደግሞ ዛሬ እሄዳለሁ ያለችበትን ፓርት ብዙዎቻችን ቦታ ጅራ ነው ሩታ ልጠይቅ ነው እያላችሁ እንግዲህ ያድርገው። እኔ ግን እንደዛ አይመስለኝም። ግን እኔ የሰማሁት ሌላ ቦታ ነው። ነገር ግን ያው ስናየው ነው ማውራት የምንችለው። በግምት ማውራት ትንሽ ይከብዳል፣ ውሸታም መባል ትንሽ ስለሚከብድ ሰዓቱ እስኪደርስ ድረስ መጠበቅ አለብን ብዬ አስባለሁ። ምክንያቱም እንደምታዩት እንግዲህ ሀይሚና ብሩኬ ተጣሉ በተባለው ስንት ቤት ሃይሚ ፎቶ ይለጠፋል ስንት ሰው ሃይሚን አፈቅርሻለሁ ይሏታል ብዙ ነገር እየተባለ እየተባለች ትገኛለች ሃይሚ ማለት ነው ነውና በዚህ መካከል ራሱ በጣም ጎበዝ ቻይ እንደሆነች ነው በዚህ ማለት የተረዳሁት ማለት ነው ቤተሰቦች ምክንያቱም በዚህ ልክ ስሟም በዛም በዚህም እየበጣጣሷት ጎበዝ ናት እስካሁን ድረስ ያው ማለት በምሰሩበት ሰው አስተያየት መስጠት መጥላት አይደለም። ባይዘው ወይ ማለት ነው እየሸቀለችባት እየሰራችባት ትሰድባታለች የምትሏላችሁ፣ ለእናንተ ስድብ ምን አይነት እንደሆነ እኔ ባይገባኝም ማለት ነው። እኔ በማቀው ልክ ነው የሄድኩ ምሰራው የሄድኩ ምናገረው በማቀው ልክ ጨምሬ ወይም ደግሞ ሌላ ነገር አድርጌ አልሰራም። በማየው ልክ ነው መሰራው እና እስካሁን ድረስ፣ አሁን ብሩኬ እስር ቤት ቢገባ አሁንም የምትጸጸተው ሃይሚናት ሌላ ማንም ሊሆን አይችልም። ምክንያቱም ነገሩ ባይሆን ኖሮ ያለፈው ነገር ቢያስረዳኝም ብታገሰው ብዙ ጥያቄ የሚፈጠርበት አሁን ሃይሚናት በድራማው መልክ ነው ምላችሁ፣ በሌላ ነገር አይደለም። ቢሆንም እንደዛ ነው። ነገር ግን ሱራፌል እንደዚህ ባትል፣ እንደዚህ አይነት ፎቶ ባታቀናብር በጣም ደስ ይለናል። አንደኛ ፍጹም አልተፈነከተም ትናንትና። ሁለተኛ ነገር ብሩኬ አልታሰረም። እና እንደዚህ ስላሰርከው ደበረኝ ደበረኝ። ቤተሰቦች እና ብቻ ለማንኛውም እንድታስተካክል ነው ሱራፌል፣ ከወዲሁ የምናገረው እንድታስተካክል ነው። ሌላ ነገር አስቤ ወይም ደግሞ ሌላ አይደለም። በእርግጥ የዩቱብ ስራው እንደሆነ አውቃለሁኝ። ነገር ግን ስላሰርከው ስለደበረኝ መውቀስ ስላለብኝ ለዛ ነው። በሱራፌል አስተያየት ልሰጥ የመጣሁት የኛ ወድ ቤተሰቦች እንደገና ደግሞ ሃይሜም ቡታጅራት ሄዳለች እያላችሁ ለነበራችሁ ቅድም ደግሞ ፎቶውን ብቻ ያደረግሽው የት አግኝተሽው ነው? ማን ነው ላላችሁ፣ ሊንክም እኮ አስቀምጬ ነበር። ከዛ አጥፊው እባክሽን ሲ ሲሉኝ አጠፋሁት። ለምን እንደሆነ አላቅም፣ አጥፊ ያላችሁኝ ማለት ነው። እና የሆነ ልጅ ው ሀያ አራት ሰዓት ሷን ለማግኘት ማልቀስ ነው በአገኛት ዋንጫ ነው መሸልማት ብሏል። እንደውም አላየሁትም ቲክቶክ ላይ ራሱ ማንም ሰው አላየውም እና ብዙ ሰው ነው ሀይሚን አፈቀርኩ አፈቀርኩ የሚለው። ሰው መፈቀር ጸጋ ነው፣ ግን ግን አግኝቶ አብሮ መኖር ትንሽ የሚከብድ ይመስለኛል። ምክንያቱም ያፈቀሩትን ሰው ማንም ሰው አግኝቶ አያቅም። ሰው ያንን ነገር ትማሩበታላችሁ፣ ካፈቀራችኋትም ከልብ ማለት ነው። እንዲሁም እንግዲህ አላቅም፣ በእርግጥ ሀይሚ የሴትም አፍቃሪ ያላት ባይ ዘ ወይ ማለት ነው። ላይቭ ላይ ራሱ እናፈቅርሻለን ብለዋታል፣ ግን ደግሞ ውስጣቸው ሲታይ ወንዶች ናቸው፣ ሴቶች አይደሉም እና ትንሽ ያወዛግባል በዛ ጉዳይ ነው። እዚህ ጋር እንግዲህ አንድ ለቃልዬ የማስተላልፈው መልእክት አለኝ ማለት ነው። የኔ ውድ ቤተሰቦች፣ እንቁ ቤተሰቦች፣ ቃልዬ እንግዲህ ምን ብላኛለች መሰላችሁ? ብዙ ነገሯ ተቀይሯል። ባይዘው ወይ ማለት ነው በጣም ብዙ ነገሯ ማለት ነው። እንዴት ስላችሁ፣ በፊት ለብሩኬ ያላት አመለካከት ጥላቸዋ እስከ ጥግ ድረስ ነበረ። በቃ እኔ ሀይሚን በጣም ስለምወዳት አሁን አሁን በሀይሚና በብሩኬ መካከል የሆነ መውደዳችሁን ከፍ ዝቅ ማድረግ በራሱ እኮ አይቻልም እኮ ታቃላችሁ። በእርግጥ የፈለጋችሁ ስም ማድነቅ የፈለጋችሁ ስም ውደድ ትችላላችሁ። ነገር ግን ቃልዬ ምን አለት አንቺ እኮ ነሽ፣ ግን እኮ እንዲለያዩ ብሩክን እኮ ማየት የማትፈልጊ አንቺ ነሽ። እኔ እኮ ሁለቱም ማየት ማልፈልግበት ምክንያት ቪዲዮ አልሰራውም። ቢያንስ ሀይሜ እንደዚህ አስተካኪ፣ እሱ ወንድ ነው፣ አንቺ ሴት ነሽ፣ ብልጥ ሁኝ ምናምን ነው እኔ የምሰራው ቪዲዮ። አንቺ ግን እኮ ግግብ ብለሽ ብሩኬ ኢንስታግራም ላይ ሴት ስታይ ነው ምትሎ፣ አይኑን ሁሉ ኮ የምትከለኪ ሴት ነሽ አንቺ፣ ቃልዬ ማለት ነው። ይሄንን ፎቶ ልጥፋብ ስለሰራሁ ነው ደግሞ፣ ከሄና ጎና አድርጋኛለች። ቴንኪዩ ባይዘወይ ማለት ነው። እውነት እናትቀበሉም እናንተ፣ ያሄሚ ደጋፊዎች በጣም የምትገርሙኝ ነገር፣ ሁላችሁም ሳትሆኑ አንዳንዶቻችሁ ማለት ነው። ከዚህ በፊት አሁን ከዚህ በፊት ፋሲልን ማለት ነው፣ ፋሲል ነው ማነው፣ ያ ቀለበት አድርጎላት ወይ ወይ፣ የወረወረችው ማን ነበር? ፋሲል አለስ ፋሲል መሰለኝ። እሱን አሁን ያቀናብሩታል እየፈለጉ ፎቶን ከየት አምጥተው እንደሆነ እንዲህ ከሱ ጋር ኮ ራሱ ብሩኬ ነው። ሰላም እንድትሆን እንድታረቅ ያደረጋት ብሩኬ ነው። እንዳይደብርሽ እንዲደብርሽ አልፈልግም ታርቂ ብሎ ያስታርካት ከፋሲል ጋር ማለት ነው። ግን ዛሬ ፎቶውን ያቀናብራሉ ከሱ ጋር እና እንዲሁም ቅዱስ ቅዱስ ና በእናት ይላሉ። ቅዱስ ሊንዳስ እንዲ ሊንዳ ወደድድ እና በጣም አንዳንዶቹ በጣም ግርም ይሉኛል። የምን አይነት ጥግ እንደሚጓዙ ማለት ነው። ና ባይዘወይ ቃልዬ መሆን ትንሽ እየተስተካከልሽ ነው። በዚሁ ቀጢበት ባይዘወይ። ቪዲዮ ሲታይ ስሜታዊ ያደርጋል። በነገራችን ሰዎች ላይ ከዚህ በፊት እኔ ልክ እንደሷ እየሆንኩ ነበር። መስራው ባይዘው ወይ ማለት ነው ሳስቦ ሳስቦ በኋላ እዩ የተረዳው መጣው። ደስ የሚለው ነገር ብዙ ቤተሰቦች ይመክሯቸዋል ማርያምን ነው የምላቸው። እና በጣም ነበር በዛን ሰዓት የሚመክሩኝ ማለት ነው። እና ከነሱ ምክር ተነስቼ ዛሬ ላይ እኔ ጥሩ አመለካከት ነው ያለኝ እንጂ መጥፎ አመለካከት የለኝም። በዚህ ይሄንን በሰራሁት ቪዲዮ ጠላት ቢኖረኝ እኔ አልጸጸትበትም። ምክንያቱም የራሳቸውን የቅናት መንፈስ ስለሚያራምዱ እኔ ጋር ግን ትክክል የሆነው ከሚጠላው ሰው በጣም የሚወደው ሰው ነው የሚበዛው። በነገራችን ላይ ቤተሰቦቼ ማለት ነው። ሰው ቃልዬ መሆን ተቀይራ እንደዚህ አይነት ቃል ስለ ስለ አወጣች እንደዚህ ደስ ብሎኛል ማለት ነውና ሃይሚኔ በመሸለማ ምንም የሚደብረኝ ብሩክ እንደሚያቅፋት ብሩክ ጋር አብራ እንደምትሆን እኔ ጥንቅቅ አድርጌ ነው ማቀው። አንቺ ግን ለይተሽ፣ እሷ ለፍቅር ደፋ ቀና ትላለች፣ እሱ ግን ኢንስታግራም ላይ እንዲህ ይሆናል ባይ አይደለም። ተናግረሽዋል ራስሽ። አንድ ወንድ ልጅ አብሮ ከሴት ጋር ስለሆነ አብሮ ስለተቀመጠ አብሮ ፎቶ ስለተነሳ ባለጌ ነው ማለት አይደለም። ይዞ እኛም ይሄን ነው እያልን ያለ ነው ይ ነው ይሄን ነው እኛም እየተናገርን ያለ ነው። ገባሽ ብሩኬ፣ ከሴት ጋር ስታዩት ሀይሜን ከህይወቱ ኢግኖር አድርጓት ወይም ደግሞ ሀይሚ ጋ ምንም አይነት ነገር ተፈጥሮ አይደለም ነጻነት ስጡት ነው እኛ እንትርካችን ምክንያቱም ፍቅር ፍቅር ነው በምንም አይለወጥም ማንምንም አየሽ ማንንም ከጎንሽ ሆነ ይሄን ነገር እንድታስቢ ነው አንቺ ግን ምንድ ነበር ምትዩ እሱ እሷ ለፍቅር ደፋ ቀናት ትላለች እስከ መቼ ነው ለምን ምትኖረው እስከ መቼ ነው ምንም የለመነችው ነገር የለም አክብሯት ተከባብረው እሷም አለምነው እሱም አይለምናት። ያንን ነው ስታውን ድረስ ያየ ነው እስቲል እንኳን ትናንትና ድራማ መሆኑን እንኳን እያወቀ ትናንትና በትራሱ ጭረፍ ተመቷታል። ነገር ግን ሲያነሳት አካባቢ በጣም ነበር የደነገጠው። አይታችሁ ትሆነ ማለት ነው። ከመሬት ላይ ያነሳት ጊዜ ደንግጦ ነበር የምር መስሎት። ከዛ በኋላ እሷ ራሷ ሳመረችው አትንካኝ ልቀቀኝ ስትል ልክ ሆነ የዛን ጊዜ ተመለሰ። ብሩክ ወደ እውነቱ ማዘኑ ገብቶ ነበር። ሊያቅፋት ሁሉ ነበረ። እሷ ግን እንትን አለችው አስተካከለችው፣ አትንካይ ምናምን ብላ እጇን ምንጭቅ ስታደርግ ትክክለኛው ድራማ መጣ። ፌሳቸው ማለት ነው እንጂ እሱ ደንግጦ ነበረ፣ የእውነት የተመታች መስሎት ምናምን ነገር። የዚህን ያክል ነው ፍቅራቸው ራሱ እያስታወቀባቸው ይህን ስራ የሚሰሩት። ስለዚህ ቃልዬ ይሄን ያህል እንደዚህ ልቦነሽ ለብሩክ የተቀይሮ በዚህ ከቀጠልሽ ሶኬ እኛም ያስማማላል። ሀይሚ ደግሞ ከዚህ በፊት የህፃንነት ፎቶዋን ፊቷን እንዲሆኑ ምናምን እንዴ አሁን ለምሳሌ አንድ ዓመት ያለሽውና አሁን ሁለት አሁን አሁን ላይ ያለሽው ፎቶሽ ቢወጣ የሚያሳፍርሽ ነገር አለ? ለምሳሌ አሁን በህፃነታችን ራቁታችንን ባዶ ቂጣችንን የተነሳን ፎቶ አለ። ዛሬ ላይ የኔ ያንቺ ትልቅ ፎቶ ተለጥፎ ብታይ አትፈሪ ማለት አያሳፍርም? አዛን አለ ቢስ፣ አመሰግናለሁ ባይ